ሰላም ሰላም፣ እንዴት ናችሁ? የዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ በማድረግ ጀምሩ ትላለሁኝ። በዛሬው ዕለትም እንግዲህ የተለያዩ መረጃዎችን ከተለያዩ ምንጮች ወደ እናንተ ይዤላችሁ ቀረብኩኝ። እስከ ቪዲዮ መተናከያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ የሆኑት ሮበን አሞሪም ዴኒሻዊ አጥቂ ራስመስ ሆይሉንድ ብዙ ጎሎችን ማስቆጠር አለበት ሲሉ ተናግረዋል። ተጫዋቹ ከሳምንታት በኋላ ጎል ማስቆጠሩ ይታወሳል። አሁን ብዙ ጎሎችን ማስቆጠር ይገባዋል ሲሉ አሰልጣኝ ሮበን አሙሪም ተናግረዋል። ይህ አጋጣሚ የራስ መተማመኑን ለመጨመር ይጠቅመዋል ሲሉ የተናገሩ ሲሆን ተጫዋቹ ከሳምንታት በኋላ እንግዲህ ለማንቸስተር ዩናይትድ ጎል ማስቆጠሩ ይታወቃል። እንደ ሬሌቮ ዘገባ ከሆነ ቀያዮቹ ሴጣኖች ወልቨራምፕቶኖች የሚጠይቁትን ጥያቄ ለመክፈል እንዳሰቡ ታውቋል። ወልቨራምፕቶኖች 62.5 ሚሊዮን ዩሮ ወይም ደግሞ ሃምሳ ሶስት ነጥብ ሁለት ሚሊዮን ፓውንድ የሚጠይቁ ሲሆን በመጪዎቹ ሳምንታት ለመክፈልም እንግዲህ እንደተዘጋጁ ታውቋል። ተጫዋቹ ታዲያ በቃል ደረጃ ከክለቡ ጋር ስምምነት መፈጸሙ የሚታወቅ ሲሆን በርካታ ምንጮች ማለት ይቻላል ተጫዋቹ ዩናይትድን ለመቀላቀል እንደተቃረበ የሚጠቁሙ ናቸው። የተጫዋቹ ስታት ይህንን ይመስላል እንግዲህ ሀያ ዘጠኝ ጨዋታዎችን አድርጎ ሀምሳ ሁለት የግብ እድሎችን ፈጥሯል። አስራ አምስት ጎሎችን ማስቆጠር የቻለ ሲሆን ስድስት አሲስትን ማድረግ ችሏል። አርባ ኦንታርጌት ሲያስመዘግብ ስምንት መቶ ሀምሳ ስድስት ፓሶችንም እንግዲህ ማድረግ የቻለ ተጫዋች ነውና የተጫዋች ወደ ዩናይትድ ቢመጣ እንግዲህ ትልቅ ነገርን መስራት ይችላል ተብሎ ይጠበቃል። የጣሊያኑ እውቅ ጋዜጠኛ ፋብሪዚዮ ሮማኖ እንግሊዛዊ ተጫዋች ማርከስ ራሽፎርድ እና ብራዚላዊው ተጫዋች አንቶኒ በማንቸስተር ዩናይትድ ቤት ያላቸው እህልዋ እንዳበቃ አሳውቋል። ፋብሪዚዮ ሮማኖ በዩቲዩብ ገጹ እንዳሳወቀው ከሆነ ሁለቱም የክንፍ መስመር ተጫዋቾች ማንቸስተር ዩናይትድ መለያ አንመለከታቸውም ሲል አሳውቋል። የዩናይትድ ሀሳብ የሆነው ሁለቱንም ተጫዋቾች በመሸጥ አዲስ ተጫዋች ማስፈረም እንደሆነም አሳውቋል። በምን የሚሳብ ግን ተጫዋቾቹን ማቆየት የማንቸስተር ዩናይትድ ፍላጎት አይደለም ሲል እንግዲህ ታማኙ ጋዜጠኛ ፋብሪዚዮ ሮማኖ አሳውቋል። እንግዲህ የእውቅ ጋዜጠኛ የሚላቸው ነገሮች በብዛት እንግዲህ እውነት ሲሆኑ እንመለከታለን። እና ሁለቱ ተጫዋቾች ማለት ይቻላል አንቶኒም ሆነ ራሽፎርድ ከዚህ በኋላ በማንቸስተር ዩናይትድ መለያ አንያቸውም ሲል ነው የተናገረውና በቀጣይ ሲዝን ሁለቱም ተጫዋቾች በዩናይትድ መለያ የማየት እድላችን ጠባብ እንደሆነ ነው እንግዲህ በብዛት እየተገለጸ የሚገኘው የአትሌቲኮ ቢልባኦ ተጫዋች የሆነው ኦያን ሳንሴት የግማሽ ፍጻሜ ደርሶ መልስ ጨዋታ እንደሚያመልጠው ተረጋግቷል። የአትሌቲኮ ቢልባኦ ቶፕ ስኮረር የሆነው ኦሃን ሳንሴት ባጋጠመው ጉዳት ምክንያት ሁለቱም ጨዋታዎች እንደሚያመልጡ ታውቋል። የሃያ አምስት አመቱ ኒኮ ዊሊያምስ የሀምስትሪንግ ጅሩ ያጋጠመው ሲሆን እስካሁን ባለው ሁኔታ የመጀመሪያው የግማሽ ፍጻሜ የአውሮፓ ሊግ ጨዋታ የመድረስ እድሉ አጠራጣሪ እንደሆነ እየተጠቆመ ይገኛል። ከስፔን የሚወጡ መረጃዎች እንደሚጠቁሙት ከሆነ ከእንደዚህ አይነት ጉዳት ማገገም ቀላል እንዳልሆነና የተጫዋቹን ከፍተኛ ጥንካሬ እንደሚጠይቅም አሳውቀዋል። በዩናይትድ በኩል ዲያጎ ዳሎትና ና ጆሻ ዘርግሲ ከሲዝኑ ውጪ መሆናቸው የሚታወቅ ሲሆን የዲላይት የአይደን ሄቨን ና ቶቢ ኮለር የመድረስ ጉዳይ እስካሁን ድረስ አጠራጣሪ እንደሆነ እየተገለጸ ይገኛል። በአንጻሩ የአማድ ዲያሎን ግልጋሎት ማንቸስተር ዩናይትዶች የሚያገኙ ይሆናል። በተለይም ደግሞ የአማድ ዲያሎ መመለስ እንደ ከፍተኛ አድቫንቴጅ ነው የ ምክንያቱም አማዲያሎ በተሰለፈባቸው ጨዋታዎች እንግዲህ ማንቸስተር ዩናይትድ ጎል ለማስቆጠር ሲቸገር አንመለከትም። ና በኤሮፓ ሊኩም እንግዲህ በጥሩ ጊዜ ማለት ይቻላል የአማዲያሎን ግልጋሎት ማንቸስተር ዩናይትዶት የማግኘት እድላቸው እጅግ እንደሰፋ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች በይፋ የኢንተር ሚላኑ ተከላካይ ያን ቢሴክ ለማስፈረም ድርድር ጀምረዋል። የጣሊያኖቹ ክለቦች ተጫዋቹ ላይ ፍላጎት ማሳየታቸው እየታወቀ ሲሆን፣ በተለይ ጁቬንቱሶች ተጫዋቹ ላይ ያላቸው ፍላጎት ከፍተኛ እንደሆነ ታውቋል። ዩናይትዶች ታዲያ ተጫዋቹን ለማስፈረም እስከ 60 ሚሊዮን ዩሮ ወይም ደግሞ 51 ሚሊዮን ፓውንድ ለዚህ ጀርመናዊ ተከላካይ ለማቅረብ ዝግጁ መሆናቸው ታውቋል። ቢሳክ በተጨማሪ የቡድን አጋሩ ዴንዘ ዘል ዱምፍሪስ አድናቂ እንደሆኑ ይታወቃል። ይህ ኔዘርላንዳዊ ተጫዋች ከማንቸስተር ዩናይትድ ጋር ከዚህ በፊትም ስሙ መያያዙ የሚታወቅ ጉዳይ ነው። እንግዲህ ማንቸስተር ዩናይትዶች የኢንተር ሚላኑ ተከላካይ የአንቢሳክን የማስፈራ ፍላጎት እንዳላቸው እንግዲህ አሁን የሚወጡ መረጃዎች ይጠቁማሉ። በተለይም ደግሞ በፉል ባክ ቦታ ላይ ያለባቸውን ችግር ይፈታልናል ብለው የሚያስቡት ዴንዚል ዱምፍሪስ ነው። እንግዲህ ይህ ተጫዋች በመከላከሉ ረገድ ጥሩ የሚባል ተጫዋች ነው። ወደፊትም እየሄደ እንግዲህ አጥቂዎችን የሚያግዝበት መንገድ አስደናቂ ነው ማለት ይቻላል። እና ማንቸስተር ዩናይትዶች ያለባቸውን ክፍተት በየትኛውን በኩል እንግዲህ ለመፍታት በክረምቱ የዝውውር መስኮት ስርካታ ተጫዋቾችን ለማስፈረም እንደሚሰሩ ይጠበቃል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስከ ንግራይ ድረስ መልካም ተመኘው።